ዛሬ የተደሰተው የኢትዮጵያ ህዝብ ወደፊትም እንደሚደሰት አምናለሁ ሲሉ አሰልጣኝ ቤንጃሚን ዚመር ተናገሩ። የኢትዮጵያ ወጣት ብሔራዊ ቡድን ከ ሃያ ሁለት ዓመታት በኋላ ትናንት የኬንያ ብሔራዊ ቡድን <Sess> ሶስት ለዜሮ በማሸነፍ ለአፍሪካ መድረክ መብቃቱን ተከትሎ ትናንት ምሽት የባህልና ስፖርት ሚኒስቴር የእውቅናና የምስጋና መርሃ ግብር በኤሌሌ ሆቴል አድርጓል። በዚህ መርሃ ግብር ላይ ንግግር ያደረጉት የብሔራዊ ቡድን ዋና አሰልጣኝ ቤንጃሚን ዚመር ዛሬ የተደሰተው የኢትዮጵያ ህዝብ ወደፊትም እንደሚደሰት አምናለሁ ሲሉም ተናግረዋል። ከዚህ በኋላ ኢትዮጵያ ከዚህ በፊት በአፍሪካ እግር ኳስ የነበራትን ቦታ ታስመልሳለች ብዬ አስባለሁ። ይህ እንዲሆን ደግሞ ጊዜው አሁን ነው ብለዋል አሰልጣኝ ቤንጃሚን ዚመር ነው እነዚህ ልጆች ሳይ የኢትዮጵያ እግር ኳስ ተስፋን አይቻለው ያሉት ቤንጃሚን ዚመር ይህ ውጤት እንዲመጣ ላገዟቸው ለፌዴሬሽኑ አመራሮች፣ ለአሰልጣኝ ቡድን አባላቶቻቸውና ለባልና ስፖርት ሚኒስተር እንዲሁም ለመላሁ ለኢትዮጵያ ህዝብ ምስጋናቸውን አቅርበዋል። አሜሪካዊ አሰልጣኝ ቤንጃሚን ዚመር የኢትዮጵያ ከ17 ዓመት በታች ቡድን እየመሩ ከ22 ዓመታት ቆይታ በኋላ ኢትዮጵያ ለአፍሪካ ዋንጫ ሲያበቁ የአሰልጣኝ ሰውነት ቢሻው ታሪክ ተጋርተዋል። ኢትዮጵያ በ17 ዓመት በታች ውድድር ለመጨረሻ ጊዜ በአፍሪካ መድረክ የተሳተፈችው በአሰልጣኝ ሰውነት ቢሻው እየተመራች ከዛሬ 22 ዓመታት በፊት በ1995 እንደነበር ይታወሳል።